እንግዲህ አዴ ወደ ቤት ከተመለሰች በኋላ ለዴቭም ሆነ ለማርኮት እውነታውን ስትናገር ፍቅር እንደሆነች ይህ ሁሉ ነገር በዚህ ቤት ውስጥ ከና ኦልጋ ሁና የምትሰራው ስትነግራቸው መጀመሪያም ዳዊት ዴቭ ማለት ነው። ይህን ነገር እውነት እሷ ፍቅር አድርጋ ከሆነ እገላታለሁ በፖሊስም አስይዛታለሁ ሲለው ባርኮቴም እኔም ቢሆን እህቴም ብትሆን መያዝ አለባት ባለው መሰረት ፍቅር እንግዲህ በፖሊስ ተይዛለች ማለት ነው። ፖሊስ በፖሊስ ሄዳ በቁጥጥር ስር መዋሏ በጣም ጥሩ ነገር ነው። ለምን ከዚህ በኋላ ክፋትንና ምንነትን ታቃለች። መቀጣት አለባት። አዳዲ ጊዜ ገንዘባቸውና እነሱ የበላይ ሆነው የበታችን ሲያሰሩ በቤታቸውም ሰራተኛ ሲሰራ ምንም ነገር ምን ሆነው ነገር የለንም ለሚሉ ሰዎች እንግዲህ የፍቅር መታሰር መማሪያ ይሆናል ማለት ነው። ይህም ሁሉ ነገር ስታደርግ ደግሞ ጭራሽ ጭካኔ የተሞላባትን ም ስድቧ ስለ ስድቧ ምኗም በጣም ነበርና፣ ስለዚህ አሁን እሷ ልትታረም ይገባታል። እንዲሁም ደግሞ ቤዛን እንግዲህ እሷን ብትሆን ከዚህ በኋላ ትውጣልን የምትሉ ሰዎች አላችሁ። ግማሾቻችሁን ደግሞ አይ ማስመሰል እንዴት እንደሆነ አስመሳዮችን ታስተምራለች እና አስመሳዮችን እያስተማረች ስለሆነ ባትወጣ ብትቀጥል የምትሉ ኮመንታቶችም አላችሁ ማለት ነው። ቢሆንም ሊዱ ደግሞ በአሁኑ ሰዓት ናኦልን በጣም እያዘነችለት እና በተናገረው ነገር አብሯትም ለአንድ ሳምንት ያክል በከረመው ሰዓት ጊዜ እርቧታል ያለ በግድ ቢሆን እያበላ እንደዛ ስለተንከባከባት መጨረሻ ደግሞ አፍቅሮ አፍቃሪውን እንዳጣስ የትረዳው እያዘንልችለት መታለች ማለት ነው። ስለዚህ አሁን ናኦልን ማንም እንዲነካባት አትፈልግም ማለት ነው እና ፍቅር ደግሞ በዚህ ሰዓት አሁን ብቸኛዋ ተገለለች ሆና ስለነበር በዚህ ፍቅር በጣም እየተበሳጨች ነበረ። ምክንያቱም አሁን አዴ ሊዲያ እና ሊሊ አንድ ላይ ሆነዋል። ያው ቤዛ ውዛም ምዛም ዝም ብላ ሰፈርተኛ ናት። ፍቅር ግን በስራዋ መወገዷ በጣም አሪፍ ሆኗል እና ውድ ሰላማች የተከታታዮች ሰላማችሁ በያላችሁበት ይብዛ። ላይክ ሼር እያደረጋችሁ ስለምታበረታቱኝ ከልባ አመሰግናችኋለሁ። አዴ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እንግዲህ አሁን እንግዲህ አዴ ከዛ ከወጣይ በኋላ ነገሮችን በጥሞና ቁጭ ብላ ለዴቭ ተናግረው ነበር። ያው ባርኮት ደግሞ ሄዷል ለተወሰነ ጊዜ ሂጅ አለው ሴቶቹን አደራ እያለ በሄደው መሰረት አሁን ግን እውነታውን ልትነግሪኝ ትፈልጊያለሽ ለምንድን ነው ሊዲያም አንቺም ናኦል እዚህ ቤት ይምጣይም እያላችሁ የምትሉት ይሄ ሁሉ ነገር አድርጎባችሁ ለምንድ ነው ሲል ዴቭ ሲጠይቃት አደይ ናኦል ሳይሆን እዚህ ላይ የተጫወተችብነ እሷ ፍቅር ነች ፍቅር ናት መጀመሪያውን ወደዚህ ቤት ያመጣችሁ እኛን እንዲጎዳን ነው ግን እሷ ያመጣችው ነው። በፍጹም ምንም አላቅም የማውቀው ጉዳይ የለኝም ትላለች እንጂ ሁሉን ነገር የምታደርገው ከእሱ ጋር እሱ ነው። እሱ ግን በእርግጥ ወስዷቸዋል ሊሰጣቸው ነበር። በፍቅረኛው ምክንያት ሊያስተላልፋቸው ስለነበረ ያ ነገር ባይፈጠር ኑሮ ያስተላልፋቸዋል። እና በሕግ ይቀጣልን የምትሉ ብዙዎቻችሁ አሉ። እንደዚህ አይነት ወንጀለኞች በሕግ መቀጣት አለባቸው ሕግ ማድረስ አለባቸው እንጂ ሲመቸው ወደዚህ ሲመቸው ወደዛ መሆን የለበትም ትላላችሁ። ግማሾቻችሁ ደግሞ አይ መልካም ነው፣ መጨረሻም ቢሆን ካገትኳቸው ይነቃብኛል ሳይል አንድ ነገር ሳያደርጋቸው ወደ ቤታቸው እንዲሄዱ ማድረጉም ይሄም ትልቅ ነገር ነው። አንዳንድ ሰዎች እኮ ካገቱ በኋላ እንደምታውቁት እንዴ ሂደው ለቤተሰብ ሲናገሩብን እኛን መልሰው በመረጃ ይዙና ስለሚሉ ያስወግዳሉ እሱ ግን አላስወገዳቸውም። ቀጥ አድርጎ ቤታቸው ድረስ ነው ሁሉን የሚወሰዳቸው። ስለዚህም ነው እንደዛ ያሉ አብረው ከዚህ በኋላ ሐዘንተኛ ነው እባካችሁ እዘኑለት እያሉ በእርግጥ አደይ በጣም መጥሩ ሰው ናት። ታዝናለች አሁንም በነገራት ነገር ሁሉ ያ ነገር ወስዶ ቢያግታትም በጣም ተሰምቷታል ማለት ነው። እነ ኪንጎ እና ዳይመንድ ደግሞ እየታደረስካቸው በአደይ አንፋታህም እያሉ ሲመቱት ነበረ። ቢሆንም እሱም በፍጹም እነሱ ወደቤት ቤት ሄደዋል ብሎ መናገር ሲያቅተው፣ እስከሚበቃው ድረስ ቀጥቅጠውታል ማለት ነው። አሁን ግን የፍቅር መቀጣት ጥሩ ነው የምትሉ ብዙዎቻችሁ አላችሁ። አዎ ፍቅር መቀጣት አለባት። ስለዚህ ከዚህ በኋላ ማንም ከጎኗ የለም። እንግዲህ ሊዲያም ደግሞ ከአሁን በኋላ ኤላ እያለች ወደ ኤላ የምትሄድበት ምንም አማራጭ የላትም። አንዳንድ አጋጣሚዎች አጋጣሚዎችን ይፈጥራሉ፣ እና በናኦልም ባገኘችው ሰዓት በነገራት የፍቅር ታሪኩ ውስጥ በጣም እና በእናቱ የኩላሊት ስለታ አድርጎ ደርሶባት በመሞቷ ስላዘነችለት ከጎኑ ሁና አይዞ እያለች ከእሱ ጋር ለመቀጠል እሱን ለማዝናናት ለእሱ ለመጨ ለመዘፈን ለእሱ ለመጨፈር ወስናለች። ከአሁን በኋላ እንግዲህ ሊሊን ታውቃላችሁ። ጠጋ አካሏት በጥፊ ነው። ጀግና ናት። አትነኩ ባይ ናት። ስትጠራጠር ደግሞ በጣም ጎበዝ ናት፣ ትደርሳለች። አንድ ነገር ላይ ተረጋግታ ታስባለች ማለት ነው። ስለዚህ አሁን ደግሞ አደይን እራሱ ጥፍ ያስተምራታል። የአደይም ጠጋ ሲሏት እንግዲህ ድሮ ስትሰደብ እና ስትመታ ምንም ሳትል ነበር የምትቀመጠው፣ ለምን እራስሽን አትከላከይም? እስከመቼ ነው እንደዚህ ብለሽ ምትቀጥይ? እያለች እንግዲህ ሊሊ ደግሞ አደይን ጀግና እርጋታለች ማለት ነው። ከዚህ በኋላ አሁን እንግዲህ ፍቅር በዛ ቤት ውስጥ ምንም አይነት ቦታ የላትም። ሁላቸውም አውቀውባታል፣ ከሽፈውባታል። ግን አሁን ወደፊት እንደምናየው ከሆነ ሊዲያና ናኦል ይፋቀራሉ እንግዲህ እሱ እሷን እየቀረበች ትሄዳለች እንጂ ሊሊ እንግዲህ አርፋለች ማለት ነው። ሊዲያ አትሄድባትም። ቤዛም ደግሞ አስመሳይናት፣ ወላዋይናት፣ ማናቸውንም አታፈቅራቸውም። ባርኮትንም አታፈቅርም፣ ሌላንም አታፈቅርም። ሁለቱንም ለጥቅምና ለገንዘብ ብላ ነው የተጠጋቻቸው የእናቷ የውርስ እንትን እስከሚጨራረስላት እንጂ በሁለታቸው መካከል ላይ ምንም አይነት ነገር አትፈልግም። ለገንዘብ ብላ እንደገባች በተከታታይ እየታየባት ነው። ይህን ነገር ደግሞ መንቃት አለባቸው። አሁን ደግሞ ቆይ ሊሊ እንደምታዩት በጣም ጎበዝ ስለሆነች ትነቃባታለች ብዬ ነው የማስበው። ሊሊ ጎበዝ ናት። አሁን ሁሉን ነገር ወይ አንድ ቀን ስልክ ስትይዝ ትረዳታለች ማለት ነው። ፍቅር ማስል ጊዜ እነ ሊዲያን ምን ብታደርጉት ነው ሚስጥሩን የደበቃችሁለት እኔና ኦልን ምንድነው ያደረጋችሁ? አትናገሩ ብሏችሁ ነው ወይ ንገሩኝ ብትላቸው በፍጹም ወይ ፍንክች ብለውባታል ማለት ነው። በዚህ በጣም እየተበሳጨችም እየተናደደችም ነበረ። ከዚህ በኋላ አንቺ ጋር ጓደኛ ለሆንሽም አልችልም አለቻት ማለት ነው። ሊዱ እስከዛሬ እንግዲህ ሊዱ ነበረ ፍቅር ጋራ ሆነው እሷም ኤላን እንድታስተውላት ይችንም፣ ደግሞ ዴቭን እንድታረቅላት ሲመካከሩ የነበረ አሁን ግን በራሷ ላይ ስለመጣችባት ፍቅርን አይንሽን አሌው ከዚህ በኋላ አንቺ ጋር አንድም ንግግር የምነጋገረው ነገር የለኝም ስትል እንግዲህ ሊዱ ከነ አደይና ከነ ሊሊ ጋራ ጓደኛ ሁናለች። ቤዛ ማንም ቁም ነገር ብሎ የሚቆጥራት የለም። መሀል ሰፋሪና ዝም ብላ ያው ጠጋ ስትላት ግን ሊሊ በጥፊት አቃጥላታለች። አደይም ጋር ስትሄድ በጥፊት አቃጥላታለች። በቀኝና በግራ ጥፊ እየቀመሰች የተቀመጠ ቤዛ ናት። አንድ ቀን ደግሞ ሚስጥሯን ያወጡባታል ማለት ነው። ስለዚህ አሁን እዛ ቤት ውስጥ ያሉ ነገሮች በሙሉ ከዚህ በኋላ ፍቅር ምንም አይነት ነገር የምታደርገው ነገር አይኖርም ማለት ነው። ሰላም ሆኖ ነው የሚቀጥሉት። ግን ያው የደብና የማርኮር ጦርነት ይቀጥላል። እንግዲህ ይሄ በአዴ በኩል ያለው ያልተቋጨ ፍቅር አለና እንግዲህ በሁለታቸው መካከል ያለው ነገር ደግሞ ቀጣይ ሆኖ ይፋለማል ብዬ ነው የማስበው። ሊዲያም እንግዲህ ከዚህ በኋላ ወንድሟን አታስቸግረውም። እሱም ከዚህ በኋላ እሷን አንድም ነገር ባለፈው ስለተቆጨ ምን ነው እህቴ፣ እንደዚህ ባላደረኳት፣ እኔ እኮ አዳማጩ አልነበርኩም እኔ እኮ እህቴ ትንሿ ህቴ፣ ሁሉን ነገር አንቺ ነሽ ጥፋተኛ እያልኩ ነበረ። አሁን ግን የፈለገ ነገር ጥፋትን ብታጠፋ ጥፋተኛ ነሽም አልላትም፣ እንኳን ተመለሰችልኝ እንጂ እያለ ስለሆነ ከዚህ በኋላ አሁን ናኦልን ወደ ቤት እንዲመለስ ታደርጋለች ማለት ነው፣ ሊዲያ በዛውም ደግሞ አደይ ትተባበራለች። በዚህ ጊዜ ቤዛ ደግሞ ፊቷን ተነጫለች ማለት ነው። እንዴት ይገባል እዚህ ቤት? ከዛ ቤት ከገባ በኋላ ደግሞ የቤዛን ታሪክ ያወጡባታል ማለት ነው። ይከታተላታል ሁሉን ነገር ናኦል ከዚህ በኋላ ባርኮትንም ሳታገኝ ባርኮትንም ሳታገኝ ኤላንም ሳታገኝ መሀል ሰፋሪ ሆና በመሀል ትቀራለች ማለት ነው ቤዛ። በአብዛኞቻችሁ ቤዛ ትውጣል፣ ከዚህ አልወደድናትም እያላችሁ ነው። ግማሾቹ ደግሞ አይ ትቀጥል፣ ማስመሰሏ ጥሩ ነው እየተባለ ነው። ለማንኛውም እንግዲህ በጣም ደስ የሚልና አስተማሪ የሆነ ነው አደይ ማለት ነው። ሁላችሁም ወዳችኋል። ወዳችሁትም ፈቅዳችሁም ነው የምትከታተሉን። እኛም መቼ ነው የሚለቀቅ እያልን በስሜት ቶሎ ቶሎ ነው የምንጠብቀው ማለት ነው እና ውድ ተመልካቾቼ እንግዲህ እንዳያችሁት ነው የዛሬው የአደይ ተከታይ ቀጣዩን ያመጣሁላችሁ። ነገ ደግሞ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ስለምታበረታቱኝ ከልብ ነው ማመሰግናችሁ። ላይክ፣ ሼር እያደረጋችሁ ማበረታታችሁትን አትዘንጉ። እንግዲህ ፍቅር ትቀጣ ላላችሁት ትቀጣ ነው። ሁሉም እንግዲህ ወደ ሕግ እየቀረበ ዋጋውን ማገኘት አለበት ለምትሉ ልጆች እንግዲህ እኔም ከእናንተ ጋር ነው ያለሁት ማለት ነው። አዎ አንዳንድ ሰው ካልተቀጣ ከስህተቱ ሊታረም አይችልም በሚል ነው እንግዲህ የዛሬው። በዚህ ተሰናብቻችኋለሁ። ቀጣይ እስከምንገናኝ ሰላም፣ ቸር ዋሉልኝ፣ ሰላም እደሩልኝ።